ያው በትርፍ ሰዓታቸው እነሱ እንደዚህ ጥንቁልና ይሰራል እስቲ በዚህ ላይ ደግሞ ምን አይነት አስተያየት እንዳላቸው አብረን የምንመለከት ይሆናል እስታዝ በህልሜ ዘንዶ ወደ እኔ ሲመጣ አየሁኝ ምንድን ነው እስታዝ በህልሜ ጥርሶች የወለቁብኝ ለጮኸ ውሻ ሁሉ ድንጋይ አይወረውርም ብያችኋለሁ ካሁን በፊት አይደለም። በጣም እየጮኸ ካስቸገራችሁ ውሻው አሪፍ ድንጋይ ወርውራችሁ ብታቀምሱት እያለቀሰ ትንሽ በረድ ማለቱ እንደማይቀር ላስተምራችሁ ነው። ይችም በሄማ እንደሰማችኋትን መግቢያ ላይ ስለ ህልም የተጠየቀውን ጥያቄ ጥንቁልና ነው እያለች ነው። በነገራችን ላይ የዚች ሴትዮ በሄማነት ይህን ሁሉ ጊዜ እዚህ ቲክቶክ ላይ ስታሳልፍ አንድ ቀን መጽሐፍ ገልጣ ሀዲስ ገልጣ ቁርአን ገልጣ አትናገርም። በዚህ ዘመን እንዲህ አይነት ታሪክ ነው ብላ አትናገርም። ሰው እንዴት እድሜውን ቲክቶክ ላይ ያበላሻል? እኛ ቲክቶክ ላይ ቪዲዮ የምንሰራው በዚህ ዘመን እንደዚህ አይነት ታሪክ ካልፈዋል ቁርአን እንደዚህ ይላል፣ ሀዲስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ይላል በማለት በክርስትና ላይ አዲስ ታሪክን በማስመስገብ ላይ ነው። ጊዜያችንን እዚህ የምናቃጥለው ውጤት ያለው ስራ ሰርተን ነው። ካለምንም ውጤት ሁልጊዜ በበሄማ የምትቀጥላለች እንዴ? ጠይብ እሺ በሙስሊሙ ማህበረሰብ ላይ ጠላቻ አለብሽ ተባለ። ለምን ትዋሻለሽ? ሙናፊቅ እና ካፊር ምልክቱ ምንድን ነው ሲባል ይዋሻል ነው። ኦኬ የአህባሽን ኪታብ ገልጠሽ ለምን መልስ አታስቀምጭም? አንድ ሰው በህልሙ ዘንዶ ካየ በአህባሽ ኪታብ ገልጠሽ፣ አሀ አህባሽ በህልሙ ዘንዶ አየ ብሎ ማለት ጓደኛውን አየ ብሎ ማለት ነው ብለሽ ተርጉም የለን መጽሐፋችሁ ምን ይላል? በእርግጥ አህባሽ ኪታብ የለውም። አህባሽ ኪታብ የለውም ማለት ማለት እንደሆነ ቪዲዮ እሰራላችኋለሁ። ወይም እንግዲህ ለኡስታዝ ልጅቱ ጥያቄ የጠየቀችው በህልሜ የዘንዶ አየሁኝ በህልም ጥርስ መርገፍ የሚል ጥያቄ ነው የጠየቀችው። ስለዚህ በአህባሽ ኪታብ አንድ አህባሽ ጥርሱ ቢረግፍ በህልሙ አንድ አህባሽ ሽህም ብሎ ነው የሚመልስለት። ጫት ቃምክበት ስለሆነ ጥርስ የረገፈው በቃ አንተ ግምት ትገባለ ተብሎ ነው የሚተረገመው በአህባሸኛ በአህባሸኛ መልሽ እንጂ። ሕልም እንዴት ነው ጥንቁልና የሆነው? በነገራችን ላይ ሙስሊሞቹ እየተሳደበች ቪዲዮ የምትሰራው ካፊሮችን ለማስደሰት ነው እመኒና እንጂ በፈቃደኝነት ራስሽን ብታጠፊ ነው የሚሻልሽ ካፊርን ለማስደሰት በእኛ ላይ ቪዲዮ ከምትሰሪ። እኛ ቪዲዮ የምንሰራው ማንንም ለማስደሰት አይደለም፣ አላህና መልክተኛውን ለማስደሰት በአላህና በመልእክተኛው ላይ የሚቀጥፉትን ለማዋረድ ነው። የአንቺ ውሸት እነዚሁ በቀላሉ በጣም ሲምፕል ውሸትሽን እንዳዋረድን ሁሉ በክርስትና ታሪክ ክርስቲያኖች በነብዩ ላይ ዋሽተዋል፣ በአላህ ላይ ቀጥፈዋል። ያንን ቅጥፈታቸውን በገዛ መጽሐፋቸው አዋርደናቸዋል። በክርስትና ታሪክ አንድ ሺህ ሰባት መቶ ዓመት የቆየውን ክርስትና አዋርደነዋል። በዚህ ጊዜ ሰው እዚህ ሶሻል ሚዲያ ላይ የምታዩ የእልክ እንጂ እነሱ ሲያምኑበት የኖሩ መጽሐፍ ቅዱስ ላይ የለም። በፕሮቴስታንት ብቲ በኦርቶዶክስ ብቲ እምነታቸው መጽሐፍ ቅዱስ ላይ የለም። ምክንያቱም መጽሐፍ ቅዱሳቸው ላይ ኢየሱስን የሚያመለከም ሆነ አምልኩ ብሎ ይሰበከ ሐዋርያ የለም። ይሄን ነገርናቸው መልሳተው ምንድነው ያሉት? ብንጸርቅም ባንጸርቅም ብለው ነው መስለኛ ያመለሱልን እንጂ መጽሐፋቸውን ገልጠው ይሄው ኢየሱስን ያመለከ ሐዋርያ አለ፣ አምልኩት ብለው አስተምረውናል ብለው አልመለሱልንም። ስለዚህ አንቺ የምትከታያቸው የመንደር የትናንትና ሸይሆች ኪታብ ኪታቡንም ሆነ ኦኬ፣ ቁርአኑንም ከኛ አባቶች እንጂ ያገኙት፣ በአህባሽ ታሪክ በሶፊያ ታሪክ ቁርአንን ለህዝብ ያስተላለፈ ሀዲስን ለህዝብ ያስተላለፈ የለም። ይህን አንድ ራሱ የቻለ ቪዲዮ እሠራላችኋለሁና እንደው ቲክቶክ ላይ ይዘላለም አለምሽም በብህማነት ስትቀጤ ትንሽ አይደብርሽም? በነገራችን ላይ የሰው ልጅ እድሜውን ማባከን በአላህ ዘንድ ያስጠይቃል። እኛ ውጤት ያለው ስራ እየሰራን ነው። ኦኬ ቁጣ በቃ ሁልጊዜ ጊዜ ቪዲዮ ትሰራለች። የሆነ ሰው ፎቶ ትለጥፍና በቃ ካፌሮች ኮምትላ ተለምና አረ በእናለች እንደበራት ሽናትፊ ይሄ ላንቺ ክብርሽም አይደለም። ኤኒዌይስ ዛሬ በልምሽ ዘንዶታ ያለሽ በቃ ጥርስሽ ምናምን ሲወላለቅ ታያለሽ። ሂደሽ ሽሽን ጠይቂ፣ ሲልምን ብሎ እንደሚተረጉ ማለት ነው። እና ካፌሮችም ይታዘቡሽ። ኦኬ እንዴት ነው ህልም አንድ ሰው ህልም አየው ሲል አይ ይጠነቁላሉ ይደግማሉ ጥንቁልናና ድግምት ህልም ምን አገናኘው ደግሞ ሰው እኮ ህልምን አይመርጥም እኮ አንድ ሰው እንደዚህ አይነት ህልም ያለው ብሎ ይተኛል እንዴ ባለፈ አንዲት ክርስቲያን የሆነ ቄስ ጋር ደውላ ቲክቶክ ላይ ዩቲዩብ ላይ ነው የሰማሁት ጠየቀች ምንድን ነው ጠየቀች ታውቃላችሁ በህልሟ ካባቷ ጋር በጾታዊ ግንኙነት እንደፈጸመች ነው ለቄሱ ውስጥ ጠይቄ ነበረው የሰው ልጅ እናቱ ስትወልደው መልኩን ጾታውን እንትን መርጦ እንደማይወለድ ሁሉ ሰዎች ሲተኙ ህልም መርጠው አያዩ እና ህልምንና ጥንቁልና እንዲግምትን ለይ ማነሽ በሄማ እንደም ጌታ ወይ ቅር ሰው እንዴት በሁሉ ነገር ዱዳ መሀይም ይሆናል? በአላህ እስኪ አንድ አዳምቷት ይህ እስኪ ልጅ ተፍሲር እያለ ነበር ሲያወራ የነበረው። አንድ ነገር ከአንድ ቋንቋ ወደ አንድ ቋንቋ መተርጎም ታረጀማ እንጂ ተፍሲር አይባልም። ተፍሲር ብሎ ማለት አንድ ነገር ማብራራት ነው፣ ዝርዝር ሰው እንዴት ከሁሉ ነገር ባዶ ቀፎ ጭንቅላት ሆኖ ስለ ሁሉም ነገር ማውራት ይፈልጋል? ቢላህ አለይኩም ወላሂ፣ ያ ጀማ በጣም እየረበሸኝ ያለው እንዴት ቁርአን ተፍሲር ላይ ይዋሻል። ቢላህ አለይኩም የፈለገ ሰው ሀሳቡን ይዞ መጥቶ ይህ ሀሳብ ልክ አይደለም ብሎ መቃወም ይችላል። አሁን የና አጂማ መሳኔ ሀቢብ ኦሪጂናሉን ተፍሲር ሊያጠፉት አዲስ ተፍሲር ይዘው መጥተዋል። አዲስ ተፍሲር በሳቸው ስም ከመተኛት በፊት አንድ ታሪክ ነገር ትዝ ብላኝ እሷን ላስታውሳችሁ ነው ይህን ቪዲዮ የሰራሁት። ሸር አድርጋችሁ መግቢያ ላይ ላሳዩኋችሁ ልጅ እና መሰሎች አድርሱላቸው። መግቢያ ላይ እያሳዩኋችሁ ልጅ ገና ትንሽ ነው፣ ወጣት ነው። ስለ ሃይማኖት ምንም አያውቅም። ለዛም ነው ተፍሲርንና ተርጀማን ለይቶ ሳያውቅ እያወራ ያለው። እንግዲህ ለማውራት የፈለገው ሀጂ መሐመድ ሳኒ ረህመሁላህ ረህመትን ዋሲአን ቁርአንን ከአረበኛ ቋንቋ ወደ አማረኛ ቋንቋ ተርጉመውታል። ትርጉም ብሎ ማለት ተርጀማ ነው የሚባለው፣ እንጂ ተፍሲር አይባልም። ይህ ምስኪን ልጅ ተፍሲር እያለ ነበር ሲያወራ የነበረው። አንድ ነገር ከአንድ ቋንቋ ወደ አንድ ቋንቋ መተርጎም ተርጀማ እንጂ ተፍሲር አይባልም። ተፍሲር ብሎ ማለት አንድ ነገር ማብራራት ነው፣ ዝርዝር ሐሳብ ማስቀመጥ ነው እንጂ ቀጥታ ቃሉን ወደ ሌላኛ ቋንቋ ቃል መተርጎም ተርጀማ ሲባል፣ ቃሉን ደግሞ በብዙ ሐሳቦች ማብራራትና መተንተን ተፍሲር ይባላል። በመጀመሪያ ተፍሲርና ተርጀማ ለይተ ህወቅ ለማለት ያክል ነው። ሲቀጥል ደግሞ እንግዲህ የአምላካችን አላሁ ስብሓን ወተዓላን ሲፋቱን ባህሪውን፣ ሀይል ወይም ቁድራ በሚል መተርጎም የጀመረው ከሰሃቦች ከታቢዎች፣ ከሰልፎች በኋላ ነው። ይህንን አብዛኛው አህባሽና ሶፍያ አሽአርያነኝ ማቱሪድኛ የሚለው አያውቅም። ይህን ቪዲዮ እንድሰራ ያደረገኝና ትዛለኝ ያልኳችሁ ነገር ምንድን ነው? ቁርአንን ጠብቀው ለህዝብ ያስተላለፉት የኛ አባቶች ናቸው፣ ሰሃቦቻችን ናቸው። ተጎብተናል። ሀዲስን ሰብስበው ለህዝብ ያስተላለፉት የኛ አባቶቻችን ናቸው። ኦኬ። ማንም አህባሽ ነኝ የሚል ማንም ሱፍያ ነኝ የሚል ማንም አሻርያ ና ማቱድድያ ነኝ የሚል ሀዲስ አልሰበሰበም። ስለዚህ የእኛ አባቶች ሰሃቦቻችን፣ ሰለፎቻችን ባስተላለፉት ቁርአንና ሀዲስ እንደ ባለቤት እንደፈለጉ ሊተረጉሙ እንደፈለጉ ተዕዊል ሊያደርጉ ይመጣሉ። በመጀመሪያ እስኪ አህባሽ ነኝ የሚል ሰው ሲጀምር አህባሽ ገና 6 ዓመት 7 ዓመት ወይም 5 ዓመቱ ነው። እንዴት ሀዲስ የተሰበሰበበት ዘመን ነበሩ እንዴ? የሉ። እስኪ አንድ እኔ ሶፍያ ነኝ የሚል ሀዲስ የሰበሰበ ሶፍያ የለም። ሀዲስ የሰበሰበ አሻሪያና ማቱሪዲያ አለ እንዴ? የለም እዚህ ጋር ልብልት ነው የሚገባው። የአምላካችን አላሁ ስብሃነው ተዓላ ሲፋት ባህሪው አደምን በእጆች የፈጠርኩኝ አምላካችን አላሁ ስብሃነው ተዓላ ሰሚና ተመልካች ነው የሚለውን ቁድራ ብሎ እየተረጎመ ሶሃባም ሆነ ታብእይም ሆነ አይማ የለም። ለምሳሌ የአራቱ መዛሃብ ፀሐፊዎች የአምላካችን አላሁ ስብሃነው ተዓላን ሲፋት ባህሪውን ተዊል አላደረጉም። እንደውም ተዊል ማድረግን በጣም ይከለክሉ ነበረ። አስባችሁታል። አራቱ መዝሃብ መስራቾች ማለት ነው። በመቀጠል ደግሞ የኩቱቡ ስታ ፀሐፊዎች አኢማዎች ረሂመሁሙላ ረሕመተን ዋሲአን ሰላምላካችን አላሁ ስብሃነ ወተዓላ ሲፋት ተዊል አድርገው ቁድራ ነው ሀይል ነው ምናምን አላሉም። እንደውም ሲቃወሙ ነበረ። አስባችሁታል። እንግዲህ ኩቱቡ ስታ ከቡሃሪ፣ ከሙስሊም፣ ከኢብን ማጃ፣ ከአነሳኢ፣ ካተርምዚ በኋላ የመጣ ሰው ከኢማሙ ሻፍዒ ከኢማሙ ሐንበሌ ከኢማሙ ማሊኪ ከኢማሙ አቡ ሐኒፋ በኋላ የመጣ ሰው ከስዋቦች ከአሊ ከኡመር ከአባበክር ከኡስማን በኋላ የመጣ ሰው ነው። እንግዲህ ያመለከችን አላሁ ሱብሓነሁ ወተዓላ ባህሪውን ቁድራ ወይም ኃይል በሚል ካልተረጎምክ የሚለው በመጀመሪያ በመጀመሪያ እነዚህ ተከትላችሁ እኛ ስትሰርቡን እምትሏቸው መሻይኾቻችሁ እና የሃይማኖት አባቶች የምትሏቸው ሀዲ ሰብስቧል? አልሰበሰቡም። አድርሱላቸው። እንግዲህ እኛ ንጽጽር ላይ ነው የምንሰራ አይደለም። ንጽጽር ላይ ስንሰራ ልብ ብላችሁ አይታችሁ ከሆነ ኦርቶዶክሶች፣ ፕሮቴስታንቶች ምን ይላችኋል? መጽሐፍ ቅዱስን ማነው የሰጣችሁ እያሉ ይጠይቃሉ። ያኔ ይመጻደቃሉ ኦርቶዶክሶቹ። ምክንያቱም ፕሮቴስታንቶች የመጡት ከዛሬ አምስት መቶ ዓመት በኋላ ነው። ኦርቶዶክሶች ደግሞ የመጡት ከ1500 ዓመት በኋላ ነው። እንግዲህ ኦርቶዶክስም ፕሮቴስታንቱም የተገነጠለው ከካቶሊክ ነው። አስባችሁታል እና ከካቶሊክ ቀደም ብለው ስለተገነጠሉ ኦርቶዶክሶች ፕሮቴስታንቶችን ሲመጻደቁባቸው መጽሐፍ ቅዱስን ማን የጻፈላቸው ይላሉ። አዘለም አቀፈም መጽሐፍ ቅዱስን ካቶሊክ ናት ሰብስባ ያመጣቸው እንጂ ኦርቶዶክሶችም በመጽሐፍ ቅዱስ ዙሪያ በቃ አያገባቸውም፣ ፕሮቴስታንቶችም አያገባቸውም። ከካቶሊክ ተገንጥለው ነው እንግዲህ መጽሐፍ ቅዱስን ይዘው ወጡት። ሶ በዚህ ዘመን አህባሽ ነኝ ሱፍያ ነኝ ሻዕርያ ነኝ ማቱሪድያ ነኝ የሚል የእኛ አባቶች ቀደምት ሰዎች የመጀመሪያዎቹ ሰዎች፣ ሰሃቦች፣ ታብዕዮች፣ ሰለፎች ጠብቀው ያስተላለፉትን ይዘውን እየተገነጠሉ በዛ በዚህ ፍልስፍናና ተእዊል የሚያደርጉት። ተእዊል ብሎ ማለት እዚህ ጋር ልብ በሉ፣ ትርጉሙን ማዞር ማለት ነው። ቀጥታ ያለውን ትርጉሙን ማዞር ማለት ነው። ያስባችሁታል የአምላካችን አላሁ ስብሓን ወተዓላ ሲፋት ባህሪው። አምላካችን አላሁ ስብን ተዓላ አደምን በእጄ ፈጠርኩኝ ያለው አምላካችን አላሁ ስብን ተዓላ ሰሚና ተመልካች ነው የሚለው ቁርአን ላይ ቀጥታ አደለ የሚተረጉሙት ዘወርድ ያደርጉታል። ፍልስፍና ውስጥ ከመግባታቸው እስልምናን መቀነስ ከመፈለጋቸው እስልምና ላይ መጨመር ከመፈለጋቸው አንጻር ማለት ነው። ስለዚህ የዛሬ ቪዲዮ ሰርፕራይዝ ነው፣ በተለይ ለሱና ወንድሞች እዚህ በየቲክቶክ ነው የሚም ጦለጦለ የሀባሽና የሶፊያ ግሪሳ ከነመሻይ ወጃቸው በቃ ዘንድሮ ማልቀሻ ፖይንት ነው። እስኪ የትኛው የትኛው ሶፊይ ነው እንትን ሶፊይ ብሎ ማለት። በነገራችን ላይ ከበግ ፀጉር የተሰራ ልብስ የሚለብሱ ዛሂድ የነበሩ ሰዎች ናቸው። ኢብን እነዚህ ሰዎች ራሱ በድሮ ዘመን ራሱ አሁን ላይ ያለው ሶፊያ ጋር በጭራሽ አንዳደሉም። ሲጀመር ሶፊይ የተባሉት ሌሎች ጌጥ ያለው ልብስ አንድ ልብስ ብለው ከበግ ፀጉር የተሰራ ሻካራ ልብስ እንደዚህ፣ በቃ አልዘነጠም ለመባል ላል አደለም በዱኒያ ላይ ተኮራራ ላለመባል፣ ዘነጠ ላለመባል ከበግ ፀጉር የተሰራ ሻካራ ልብሶች እንደዚህ፣ ውበት የሌላቸው የማይስቡ ልብሶችን የሚልብሱ ዛሂድ አባቶቻችን ናቸው እንጂ አሁን ላይ ቀበር እንደሚያመልኩ